የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር የሆኑት ራፋኤል ግሮሲ ኢራን ወደ ኒውክሌር ጦር መሳሪያ ለመሸጋገር እየተቃረበች ለመሆኑ የሚያረጋግጥ ምንም አይነት ማስረጃ የለም በማለት ተናገሩ። ይህ የሆነው የእስራኤል ብሔራዊ ስጋት ፈጥሮብኛል በማለት የኢራን የጦር መሳሪያ መርሃ ግብር ለማስቆም በሚል በኢራን ኒውክሌር ጣቢያዎች ላይ የአየር ጥቃት እየሰነዘረች ባለችበት ወቅት ነው። ይህም በእንዲህ እንዳለ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከትናንት በስቲያ ኢራን ፈጽሞ የኒውክሌር መሳሪያ ሊኖራት አይገባም ብለው መረጃው አለን የሚሉ አካላት ስለሚናገሩ ነገር ግድ የለኝም፣ ኢራን የኒውክሌር መሳሪያ ለመስራት ግን በጣም የተቃረበች ይመስለኛል ሲሉ መናገራቸው ይታወሳል። ይህን ተከትሎ ነው እንግዲህ ዋናው ጸሐፊው ኢራን የኒውክሌር መሳሪያ ለመስራት ተቀርባለች የሚለውን የእስራኤልና የአሜሪካ ውንጀላ የሚቃረን መግለጫ የሰጡት። ኢራን በበኩሏ የኒውክሌር ኃይል ለሰላማዊ አገልግሎት ብቻ ለመጠቀም እየሞከረች እንደሆነ በተደጋጋሚ መግለጿም ይታወሳል። ይህም በዚህ እንዳለ የዓለም አቀፍ አቶሚክ ባለስልጣን ሁለቱ ሀገራት በሰላማዊ መንገድ እንዲነጋገሩና ምንም እንኳን እስካሁን ኢራን ለስጋት የሚያደርስ የአቶሚክ ኃይል እየሰራች ነው ብሎ ባያምንም ተጨማሪ ፍተሻ እንዲያደርግ ጠይቋል። ሩሲያ አሜሪካንና እስራኤልን አስጠነቀቀች። የሩሲያ የውጭ ጉዳይ ሚኒስትር አሜሪካ በኢራን ላይ ወታደራዊ እርምጃ እንዳትወስድ አስጠንቅቋል። ሞስኮ ማስጠንቀቂያውን ያወጣችው አሜሪካ ኢራን ላይ ጥቃት ልትሰነዝር ትችላለች የሚል ዜና መበራከቱን ተከትሎና ፕሬዚዳንት ቭላዲሚር ፑቲን ከቻይና አቻቸው ጋር ካደረጉት ንግግር በኋላ ነው። ሁለቱ መሪዎች እስራኤል በኢራን ላይ ያደረሰችው ያለው ጥቃት ሲያወግዙ ለጦርነቱ መፍትሄው ዲፕሎማሲያዊ ነው ብለዋል። ቭላዲሚር ፑቲን ባለፈው ሳምንት ከእስራኤሉ ቤንያሚን ኔታንያዩና ከኢራኑ ማሱድ ፔንዥ ሽኪያን ጋር በስልክ መወየታቸውም ይታወሳል። በተያያዘም ዜና ሞስኮ እስራኤል በኢራን የኒኩሌር ጣቢያዎች ላይ በምትፈጸማቸው ጥቃት ዙሪያ ማስጠንቀቂያ ሰጥታለች። ሩሲያ ጥቃቶቹ የዓለም አቀፍ ሕግ የጣሱ ናቸው ከማለቷን በተጨማሪ በኒውክሌር ጣቢያው የሚሰሩ የሩሲያ ባለሙያዎች ደህንነት ስጋት ውስጥ የከተተ ነው ብላለች። ሩሲያ እስራኤልን በተለይ ዜጎቿ በሚሰሩበት በቡሽሀር የኒውክሌር ጣቢያ ላይ የምታደርሰውን ጥቃት እንድታቆም አሳስባለች። በኢትዮጵያ በ11 ወራት ውስጥ በተፈጸሙ የኃይልና የመሠረተ ልማት ስርቆቶች ከ285 ሚሊዮን ብር በላይ ማጣቷን የኢትዮጵያ የኤሌክትሪክ ኃይል አገልግሎት አስታውቋል። የኢትዮጵያ ኤሌክትሪክ አገልግሎት የማርኬቲንግ ሽያጭና የደንበኞች አገልግሎት ሥራ አስፈጻሚ አቶ ኢሳያስ ደንድር ከኢቲቪ ጋር በነበራቸው ቆይታ የኃይልና የመሠረተ ልማት ስርቆቶች ከፍተኛ ጉዳት እያደረሱ እንዳለ ተናገሩ። ኤሌክትሪክ ኃይል ከመኖሪያ ቤት አንስቶ እስከ ትላልቅ ድርጅቶች በእጅጉ የሚፈለግ መሠረታዊ አገልግሎት እንደሆነ የሚያነሱት ሥራ አስፈጻሚው ይህንን አገልግሎት በተሟላና ባልተቆራረጠ መልኩ ለደንበኛ ለማድረስ በተቋሙ በርካታ ሥራዎች እንደተሰሩ እና አሁንም እንደሚሠራ ነው የተናገሩት። ሆኖም ግን የተለያዩ ስርቆት ወንጀሎች በመፈጸማቸው አገልግሎቱ ሲስተካከል ሕብረተሰቡ በኃይል ጥረት ችግር ውስጥ እየገባ እንዳለም ነው ያብራሩት። በተጨማሪ ተቋሙ የሚገባውን ገቢ እንዳያገኝ እና ሀገርንም ለኪሳራ እየዳረገ መሆኑን አንስተዋል። የኃይል ቆጣሪዎች ላይም በተለያዩ ማጭበርበሮች ቆጣሪው እንዳይቆጥር በማድረግ ተቋሙ ማግኘት ያለበትን እንዳያገኝ እንደተደረገ እንደሚሆንም ነው የጠቀሱት። እንደዚህ ያሉ ወንጀሎች ሲፈጸሙ ፈጻሚዎቹ ላይ ተገቢው ቅጣት እንዲጣል ሕጉ እንደተሻሻለም ነው ያነሱት። ለመጀመሪያ ደረጃ ስርቆት በተቋሙም አስተዳደራዊ ቅጣት መሰረት እስከ አንድ ሚሊዮን ብር የሚደርስ ቅጣት እንዳለው ብሎም በሕግ አግባ በወንጀል እንደሚጠየቁም ነው ያስገነዘቡት። እነዚህ ችግሮች ለመፍታት በቅርበት ከሚመለከታቸው አጋር ድርጅቶች ጋርም እየሰሩ እንደሆነ ስራ ፈጻሚው ገልጸዋል።